በቃ እንደዚሁም ደግሞ ለሄር ነው ብሎ መንገድ ጀምሬያለሁ ብሎ የተናገራለ ግን ሆነ ቦታ ላይ ይደርሳለሁ ብሎ ልጇ አስቦ ግን በቃ ሳይሆንላት ሲቀር አስባችሁታል። ብቻ በጣም ከባድ ነው፣ እንደ ወላድ እንደ እናት ስናስበው በጣም ከባድ ነው። በምን ቃል እንደምትጽናና ባናቅም አላህ ጽናቱን ይስጣቸው፣ አላህ ሶብሩን ይስጣቸው፣ ለሞቱባቸው አላህ ሶብሩን ይስጣቸው ነው የምለው ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ኤስአር ቤተሰቦች እንዴት ናችሁ ዳና ናችሁ እኛ ጋር ሁሉ ሰላም ነው አልহামዱሊላ እናንተ ጋር ሰላሙ አለይኩም ወራህመቱላሂ ወበረካቱሁ የኤስአር ፋሚሊ ቤተሰቦች እንደት ናችሁ ደና ናችሁ አይደለም እኛ ሁሉ ሰላም ነው እናንተ እንዴት ናችሁ አልহামዱሊላ ለምታበረታቱን ሼር ሰብስክራይብ ለምታደርጉን ቪዲዮአችንን ፈዳችሁ ለምታዩልን እናመሰግናለን ጀሰኩምላሁ ኸይረን አሁንም አትለዩን እንላለን ማለት ነው። እና እንዴት ናችሁ? ደህና ናቸው ወይ? እኛ ደህና ነን፣ ሁሉም ሰላም። አዎ፣ የምር የምር አበረታቱን እንዴ፣ በደንብ ምንም እየሄድልን አይደለም። ያው እኛም ቪዲዮ እየለቀቅን ባይሆንም ግን የለቀቅናቸውን ቪዲዮዎች እየታዩ ስላልሆነ እስኪ ቻላችሁትን ያህል ሼር፣ ኮሜንት የሚያደርጋችሁ ሰብስክራይብም አድርጉልን እባካችሁ። እና እንደዛ ነው ዛሬ የመጣ ነው። ግን ያው በሚያሳዝን መልኩ ነው የመጣ ነው። ሁሉም ሰው እየሰራ ነው። ሁሉም ሰው ትናንትና ብሬክስ ሀበሻው በለቀቀው እንትን ላይ በጣም አሳዛኝ ልብ የሚሰብር ወላጅ በቃ ምን የዋጣት የሚያሰኝ እንዲሁም ደግሞ ብሬክስ እንደ ሴት ልጅ ያለቀሰበት በጣም ልቡ የተሰበረበት የእሱ ልብ ተሰብሮ የህዝቡን ልብ የሰበረበት ውስጡ ሀዘኑ የገባበት ነው እና በጣም ሁላችንም ልባችን ተሰብሯል። አላህ ሱብሃነሁ ወተዓላ መጽናናቱን ይስጣቸው። ልጆቻቸውን ላጡ እናቶች በምን ቃል እንደምትጽናና አላውቅም። ወላድ፣ በዚህ ደረጃ በምን ቃል ነው የምትጽናናው? ልጇ ሳያስፈቅዳት ድንገት ይወጣል። በቃ እንደዚሁም ደግሞ ልሄድ ነው ብሎ መንገድ ጀምሬያለሁ ብሎ ይተናገራል። ግን እሆነ ቦታ ላይ ይደርሳለሁ ብሎ ልጇ አስቦ ግን በቃ ሳይሆንላት ሲቀር አስባችሁታል ብቻ በጣም ከባድ ነው። እንደ ወላድ እንደ እናት ስናስበው በጣም ከባድ ነው። በምን ቃል እንደምትጽናና ባናቅም አላህ ጽናቱን ይስጣቸው። አላህ ሶብሩን ይስጣቸው ለሞቱባቸው፣ አላህ ሶብሩን ይስጣቸው ነው የምለው ማለት ነው። አው እንግዲህ አላህ ያው የመጽናናቱን አቅም ይስጣቸው። በጣም ከባድ ነው። አንድ ወጣት ስንት ነገር የሚጠበቅበት ወጣት፣ እንደዚህ በበረሃ በውሃ ውስጥ መቅረት ማለት እኔ እንጃ። በጣም ነው የሚያሳዝነው ላየው ሰው በቃ ማየት ሁሉ ይከብዳል። እንኳን ቤተሰብ ሆኖ አይደለም የሚያየው ማንኛውም ሰው በጣም ነው የሚከብደው ማለት ነው። ስለዚህ በባህር እመጣለሁ የምትሉ ሰዎች፣ እርግጠኛ ነኝ አሁንም በጣም ብዙ ልጆች የተነሱ ይኖራሉ። የምር ይሄንን እያዩም የማይሰሙም አሉ። በእርግጥ በርግጥ ግን ምናልባት ያላዩና ያልሰሙ ካሉ እንደው ብታሰሟቸው እና እንመጣለን የሚል ቤተሰብ ያለው ሰው ካለ ይሄን ነገር ብታስረዱ እንላለን። ለመምጣት የተነሳ ባሎቻችሁ፣ ለመምጣት የተነሱ ዘመዶቻችሁ፣ የሰፈሮቻችሁ ልጆች፣ በቃ ማንኛውም ለመምጣት የተዘጋጁ እርግጥ ነው እዚህ ባህር ስንመጣ ሲመጡ ነው ሁሉም ሰውዬ አውጥቶ ተበድሮ ተቀድሞ የሆነ ነገር የሚያደርግላቸው አልፈርድም። ለምን ሀገራቸው ላይ አልሰሩም ለምን ባህር ገቡ ብዬ መፍረድ አልችልም። ለምን አሁን ሀገሪቱ ያለችበት ሁኔታ እያንዳንዱ ነገር በጣም ከባድ ነው። በቃ ሁሉም ነገር ከባድ ነው። ወጣት ናቸው። ወጣት ደግሞ ሰርቶም የሚበላ ሰው እንዳልሆነ ሲሆን ያለው አማራጭ ምንድነው? ወይ ይሰደዳል፣ ወይ ጦርነት ይገባል። ይሄ የታወቀ ነው። ከዛ እነሱ ደግሞ በጦርነት እንደገና ደግሞ በሌላ በብዙ ፈተናዎች ያለፉ ወጣቶች ነበሩ። ብቻ በጥቅሉ ግን የሰው ልጅ እንደዚህ ነው ወይ በቃ እንደዚህ ነን ወይ ለእንደዚህ አይነት ነው ወይ፣ በብዙ ነገር የምንባለው በብዙ ደረጃ ይህን ያክል እርምጃ የምንሄደው ለእንደዚህ አይነቷ ነው ወይ? በቃ ያንን ቪዲዮ ያያችሁ ሰዎች፣ እርግጥ የሆነ እኔ እንደውም አያለው፣ ማየት ይችላለሁ ብዬ አታዩም ሲለኝ አያለሁ ብዬ ነበር ያየሁት፣ እና ለተወሰነ ደቂቃ ያክል የሆነ ልቤ ዝቅ ብሎ ነበር ቁጭ ያልኩት ማለት ነው። እንትም ፎቶ እራሱ አልጨረስኩትም፣ ቪዲዮን አልጨረስኩትም። ለምን በቃ የሰው ልጅ ይህን ያክል ነን በቃ ለእንደዚህ ለምንገመው ለእንደዚህ ለምንበሰብሰው ለእንደዚህ ለእንደዚህ ለምንሆነው የቱን ያክል ርቀት እንደምንባላ ግን የሚያስጠላው ነገር አገራቸው ላይ ማለሳካላቸው ብሎ ደግሞ መልሰው በባህር እንደዚህ መሆናቸው ነው የሚያስጠላው ነገር በጣም ለማንኛውም ያላያችሁ ሰዎች ካላችሁ ብሬክስ አበሻ በሉና ቴሌግራም ላይ ታግኝታ ቴሌግራም ላይ ያለ እየገባችሁ እዩት በጣም ነው የሚዘገን ነው የምር ለማየት ሁሉ ይከብዳል በእርግጥ ግን እህት ወንድም እንደዚህ መንገድ ሄዳለሁ ብሎ የሚያስቸግር እህት ወንድም ካላችሁ አሳዩት፣ ላኩለት እባካችሁ። ሳይመጣና የሆነ ነገር ሳይፈጠር በፊት ነው ተፍተፍ ማለት ያለባቸው ማለት ነው። በሀገር ላይ መሞት እኮ በክብር መቀበር ምን አለበት? የምር በክብር መቀበር ምን አለበት? ምንም ነገር አትሆን። እኔ በሀገሩ ላይ እራብ ገደለው ቢባል ይሻላል። አገር አቋርጠን መተን አልፈን ይህን ሁሉ ደረጃ ደርሰን ደግሞ የሚገርመው ነገር እኮ እሺ፣ ከዛ ይምጡ ይህንን ባህር አለፉ እንበል፣ ይለፉ። ልክ ሲያልፉ ገና ጦርነት ይጠብቃቸዋል። ያንን ጦርነት ሲያልፉ፣ ደግሞ እዚህ መጥተው ከሾርጣ ጋር የአይጥና ድመት ግብግብ አለባቸው። ወዳው ሊያዙ ይችላሉ። መኪና ላይ ሰላሳ አርባውን ይጭኑ እና ደግሞ ያስበሏቸዋል። እኛኮ ወገን፣ እኔ ኒንጃ የኢትዮጵያ ጨካኝ ደላሎች፣ መንገዱ የተመቻቸ ነው እናስገባችኋለን እያላችሁ ልጆቻችሁን የደም ብር የምታበሉ ደላላዎች ማለት ነው። እባካችሁ ደላላዎች ደላላዎች እንኳን እንኳን በህግ ወጥ እንኳን በባህር እልካችኋለሁ ብሏችሁ ማለት ነው፣ በህጋዊ ራሱ እልካችኋለሁ ብሏችሁ በፕሌን መጣችሁ በጣም ብዙ ችግር አለው። እንኳን በእግር ራሳችሁን ሰውታችሁ ለምትመጡት። ስለዚህ እባካችሁ ተጠንቀቁ። ሲጀመር መፍትሄ የላቸውም። አይደለም በባህር ለሚመጣ ሰው ቀርቶ አይደለም ለህጋዊው በህጋዊ መንገድ መጥቶ ይህን ይህንን ስራ ትሰራለህ ብሎ መጥቶ እዚህ ስንመጣ ሌላ ነገር ነው፣ በኛ ህይወትም ስላለ ማለት ነው። ስለዚህ ያንን ግን በቃ ከራሳችን አንፃር ስለሆነ ሰርተናል ህጋዊ ብቻ ስለሆን ማለት ነው። ስለዚህ በጣም አስቸጋሪ ነው። እዛ በሹፍርና ይልሃል፣ እዚህ ስትመጣ በጥበቃ ያስገባሃል። እዛ በሹፍርና ወይም በንትን ይልሃል፣ የሆነ ነገር ጥግራራ ያስገባሃል። ምንም በተባለው የሚገኝ ነገር የለም። ወጥተህ ሰው ሀገር ላይ ስደት ላይ በተባለው የሚገኝ ነገር የለም። እሱን ነገር ጀመር ኬሳቸው እንዲሞላ ብራቸውን እስከሚቀበሉ ነው። ከዛ በኋላ ያውቋችሁም አይደለም። በባህር በህጋዊ ይራሱ ማለት ነው። በምንም በቃ እናንተን የሚያግባባችሁ እስከምትወጡላቸው ብቻ ነው። ከወጣችሁ በኋላ ዘወር ብለው አያችሁም፣ ዘወር ብለው አያችሁም። እና ደላላዎች ላይ የደም ብር የምትበሉ፣ የደም ብር የምትበሉ፣ አሁን የእነዚህን ልጆች የበላችሁ ሂዱ ብላችሁ መንገድ የቆሰቆሳችሁ፣ እኔ ለልጆቻችሁ ምንድን ነው የምታበሏቸው? ለቤተሰቦቻችሁ አስቤዛ ገዝታችሁ ስትገቡ አይቀፋችሁም ወይ ያልሰራችሁበትን ብር ጥፍ ስትበሉ አንድ ሴት ልጅ ለመላክ አሁን ላይ እስከ ሰባ ሺህ ብር እስከ ሰማንያ ሺህ ብር የምታስከፍሉ ደላላዎች ማለት ነው እንዲሁ ለቤተሰቦቻችሁ አስቤዛ ገዝታችሁ ስትገቡ አይቀፋችሁም ወይ የምርስ ደሟን ቆርጣችሁ እንደወሰዳችሁት ነው የምንትን የምለው ማለት ነው እዚህ መታ እኮ አይመቻትም እዚህ መታ ቀይሩ ስትል ምን አባሽ ትባላለች ምንም የማያውቁ የገጠር ልጆችን የምትልኩ አልፎ በባህር የምትልኩ እኔ ኢትዮጵያ ላይ የኢትዮጵያ በጣም ከባዱ በጣም ከባዱ በባህር የምትልኩ። በፕሌን እንኳን የመጣ ምንም ችግር የለውም፣ ቢያንስ ከሰው ጋር ይገናኛል፣ ካልተመቸው ሊመለስ ይችላል። ምንም ችግር የለውም፣ ቢያንስ ይሻላል ማለት ነው። ስለዚህ በባህር ግን እንልካለን እንደዚህ ነው። ስራ አለ ምናምን ብላችሁ እየተላላችሁ የምትልኩ ይሄው፣ የአሳ ቀለብ አደረጋችኋቸው፣ የአሳ ምግብ አደረጋችኋቸው። ሰዎች ሀገራቸው ላይ ቢጠቅሙም ባይጠቅሙም ሀገራቸው ላይ ቢቆዩ ምን አለበት? በጣም ነው የሚያሳዝኑት። በዛ አጋጣሚ ብሬክስ ሀበሻ እስከነ ሞቱት ቤተሰቦች ጋር ያጽናና ነው የምለው። ብሬክስ ትለያለ፣ ብሬክስ ሁሌም ትለያለ። አንተ እኔ ከዛሬ አስር ዓመት አካባቢ ነው ማቀው ብሬክስ ሚዲያ ሳቅ። እሱን አውቀዋለሁ ከሳውዲ ጀምሮ ማለት ነው እስከዚች እስካለበት ሰዓት ድረስ ብሬክስ ሀበሻው አላህ ያጽናህ፣ አላህ ያቆይህ፣ የልጅህ አባት ያደርግህ ነው ምለው። በጣም መልካም ሰው አዛኝ ልብ ያለው የዛሬ ስንት ዓመት ራሱ ብዙዎችን ሲያነሳ ሲጥል የነበረ በጣም ብዙ በጎ አድራጎቶች የታወቁት በሱ ነው እና ብሬክስ እና ቤተሰቦቹን አለ ያጽናናችሁ ነው የምለው። ሁላችንም እንግዲህ እኔ እኛ ከተናገር ነው በላይ ብዙ ሚዲያዎች ስለተናገሩት ከትልልቅ ሚዲያዎች ስለሰማችሁት ሁላችንም ራሳችን እናዘጋጅ። በህገ ወጥ መንገድ እና በደላላት ገፋፍተን የምንመጣ ሰዎች እኛንም ቤተሰቦቻችንንም ነው የምንጎዳው ማለት ነው እና እናመሰግናለን። እና ለሁላችሁም እንግዲህ መልካም ጊዜ